ስሜ ዳንኤል ተስፋዬ ይባላል። የምኖረው ጀርመን ሀገር ነው። አሁን ያው በአጋጣሚ ነው እዚህ የመጣሁት፣ ግን ከዚህ ቤት ጋር ትንሽ ቁራኛ አለኝ ተቆራኝቻለሁ። ሁለት እግዚአብሔር ለበረከት የሚሆነ ወንድሞ ይሰጥቶኛል ያው ሱና ሱም ጂፒኤስን ወድ አለው ለምስክርነት ዛሬ የቆምኩት በሁለት ምክንያት። የመጀመሪያው ምክንያት እኔ ቀያፋ ነበርኩ በጣም አዎ በእውነት ነው። ይሄ ይሄ እግዚአብሔር ፊት የምናገረው ነገር ነው። እኔ ፊት ያደኩት ፊንላንድ ቸርች ነው። በጌታ ነበርኩ። የልጅነት አምላኬ ነው የናዝሬቱ ኢየሱስ። አሜን ሃሌሉያ። ግን ቸርች ሲዘጋ ቤተሰቦቼ ወደ ገዳም ወስደውኝ ገዳም ውስጥ የተወሰነ ጊዜ ቆይቼ ነው የመጣሁት። ከዛ በኋላ ለሰላሳ ዘጠኝ ዓመት እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአገልግሎትም በሌሎች መንገዶች ትንል ነበረ። አንድ ጊዜ ማስታውሰው 2022 እዚች የመኔዋ ሴትዮ ቁርስ ቤት አንድ ጓደኛዬ ጋር ቁርስ ልንበላ በልተን ስንወጣ፣ አንተ አንድ ሶስት ሰዎች ናቸው ወደፊት እያለፋችሁ፣ ጓደኛዬ ያውቃል እና ሰላም የእግዚአብሔር ሰው ባለ ሲልህ አንተ አይ ደህና ናችሁ፣ እንዴት ናችሁ፣ ተባረኩ ብለህ አለፍክ። ከዛ ዞርክ። እኛ በልተን እየወጣን ነው፣ እናንተ እየገባችሁን አላውቅም። አንድ ሁለት ሶስት እርምጃ ተራመድክና ዞረህ ስማ ስትል የኔ ጓደኛ ፊቱን አዞር ወዳ፣ አንተ አይደለህም አንተኛው። ከዛ ዞር ስል ትሰማኛለህ። እግዚአብሔር በነቢያት ተናግሮሃል። የልጅነት አምላክ ተመለስ ቢልህ አልተመለስክም። አሁን ግን በኃይልና በቁጣ እመጣብሃለሁ ብሏል። ወደ ቤትህ በፍጥነት ተመለሳል። ይህንን ስትለኝ ይሄ ያመዋል እንዴ ብዬ ሄድኩ። ምክንያቱም እኔ በዛ ሰዓት የኦርቶዶክስ ፋናቲክ ምናምን ፉል ቤት ነው። ይሄን ያልኩህ እኛ ከፉል ቤቱ ስንወጣ እናንተ ትገቡ ወይም ትወጡ አላ እና ብትመለስ ይሻላል ብለኝ ሄድክ። ይሄ የሆነ 2022 መጨረሻ 2023 ላይ ነው። እዚህ ነበርኩኝ። ረፍቴን ጨርሼ ሲሄድ ከጉሮሮ ስር ደም ሞልቶ ጉበትህን ዘግቶታል አሉኝ። ለሶስት ወር ኮማ ውስጥ ነበርኩኝ። ለምስክርነት ብዬ ፎቶን አምጥቼዋለሁ እንድታዩ። እሺ፣ ምክንያቱም አንዳንድ ጊዜ ሰው ካልተቀጣ አይመጣም። እኔ በብዙ ነቢያት የልጅነት አምላኬ ተናግሮኛል። ይህ የሆነው ስለሚወደኝ ነው። ግን ይኸውና እግዚአብሔር ስ በዚህ ሁኔታ ለሶስት ወር ኮማ ውስጥ ነበርኩኝ። ሶስት ወር ኮማ ውስጥ ነበር። ሰዎቹ ይመራመራሉ፣ ምንም አይገኝም። በቃ እያንዳንዱ ነገር እየሞተ መምጣት ጀመረ። አካሌ ሁሉም ምክንያቱም የተጎዳጉበት ነው። ደም ሞልቶታል። ሽንት አያጣራም ይዘጋል። በቃ እንደምታየው ምስሉ ላይ እያበጠ እያበጠ እያበጠ መጣ። ሁሉም ነገሬ ሞተ አንድ ላይ ማለት ነው። ከዛ በኋላ ምን ሆነ? ስትንፋሴ ብቻ ቀረች። ተስፋ ቆረጡ። ከዛ ይሄ የመጨረሻው አርብ ቀን ነው። የእኔ የአደጋ ጊዜ ተጠሪዋን ጠሯት። ሰኞ ዕለት ጠርተን አስፈርመን በቃ ህይወቱን እንቆርጠዋለን። ከዛ በኋላ ወይ ወደ አገር ቤት የምትጭኙ ከሆነ ወደ አገር ቤት ትጭኙዋለሽ፣ አለበለዛ ደግሞ እዚሁ ይቀልጣል፣ በእነሱ ህግ መሰረት አሲድ ይፈስበት በቃ ይቀበራል። ሰው ከሌለው እንደዛ ነው መጨረሻ። ይህ የሆነው አርብ ዕለት አስራ ሁለት ሰዓት ከቀኑ ነው ማታ ሰባት ሰዓት የናዝሬቱ ኢየሱስ እያየሁት እያየሁት ቀጥ ብሎ እኔ ጋር መጣ። ከዛ በስሜ ነው የጠራኝ፣ ዳንኤል ተነስ ብሎ ይሄን መታኝ። ይሄን ሲመታኝ ብድግ አልኩ ደንግጬ ማለት ነው። እና እኔ በህክምናው ህግ የማይቻሉ ነገሮችን ጥሼ ነው የተቀመጥኩት። ሶስት ወር በዚህ ነው የተኛሁት ወገቤ ለሁለት ለሶስት ለ3 ሳምንት ቴራፒ መደረግ አለበት፣ ደገፍ ብሎ ለመቀመጥ። እኔ ግን ልክ በሽጉጥ የተመታ ሮቦት ነው የሆንኩት። ተነሳው፣ ብድግ ብዬ ቁጭ አልኩ። ሙሉ በሙሉ በቂ ከዛ አንድ መዝሙር ሰማ ነበረ። የድሮ የሂሩት በቀለ መዝሙር ነው። የዘገየ መስሎኝ በቃል፣ የዘገየ መስሎኝ ከቃል፣ ለካሴሬ ነገር ታውቃለህ የዘገየ መስሎች ከቃል ለካስ የኔ ነገር ታውቃለ። ገና ሳልፈጠር ልጅ ሳለው ዜታ የኔ ነገር ታውቃለ። አመሰግና አመሰግናለሁ። አመሰግናለሁ አመሰግናለሁ። እና ይህንን መዝሙር እየሰማሁ ነበረ። ከተወሰነ ደቂቃት ምናምን በኋላ ዶክተሩ ከቦኛ ሁሉም መጥተው ማለት ነው። እና እየሰማህን ነው ይላሉ። ይሄ በቤተሰብ ስም ነው የሚጠራው። እና ሄርለሜቻ እየሰማህን ነው ይሉኛል። ሲሉኝ አዎ እየሰማው ነው እኔ ማን ነኝ ሲለኝ፣ አንተ ዶክተር ከሌነ እሷ ዶክተር ከሊት ናት እያልኩ ሁሉንም ነው የለየኋቸው። እና አስገራሚው ነገር መላው ሰውነት ፈንክ ያደረገው በተመሳሳይ ደቂቃ ነው። ኢቭን ስወድቅና ስገባ ከነበረ ሜሞሪ ነው ስታርት ያደረጉት። አንዷ ነገር አልተዛነፈችም። አንዷ ነገር አንዷ ነገር እንትን አላለችም እና ከዛ በኋላ ያው እዛ ኦርቶዶክስ ቤተክርስቲያን መቆም ሞክሬ ያለው ከዛም በኋላ ግን የናዝሬቱ ኢየሱስን በደምብ ተለውሶ የሸዋ ክልሉን እንደለበሰ አይ ነበረ እና መቆም አልቻልኩም። እዛ ታገለግል ነበር እንዴ? አዎ። እዛ በተለያዩ አገልግሎቶች የካውንስለር ህፃናትን የማስተማር ብዙ ነገር ነበር እና እንትኑ ሶሳይቲውንም የማስተባበሩ እንደዚህ ያው እግዚአብሔር እየረዳኝ ነገር ነው እና ጌታ ይባረክ። ሰው ስለሚሰማኝ ያደረግ ነበር እና እዛ ቆሜ ማስቀደስ አቃተኝ። ማለት በቃ ከዛ ወጣሁ ወጣሁ እና ከዛ በኋላ ግን አንድ ነገር በጣም እሰጋ ነበር። ይቺ ሁለተኛው ምስክርነቴ ናት። አንተ ምንድን ነው አሁን እንዴት ነው ምኖረው አስብ ነበር እዛው ምክንያቱም እኔ ባለትዳርም የልጆች ማባት አይደለሁም፣ እና ብቻዬን ነው መኖሪያው፣ ትንሽ አስቸጋሪ ነበረ። ከዛ የሆነ ጊዜ ምርኳቹ ተበዝብዙ አይቀርም አንዷም ሳትቀር የሚል ስብከት ሰብክ ነበር። አንዷም አትቀርም የሚል ስብከት ሰብክ ነበር። ወዲያው ማታ ለሶስት ሰዓት መጽሐፍ ቅዱሳን በይ ጸሎት እንትን በይ እንደዚህ ጋደም ያለው ሶፋ ላይ አንድ እስካሁን የማረሰው ሰማያዊ ልብስ ሙሉ ሰማያዊ ልብስ ና ነጭ ሸሚዝ አድርገ እንደዚህ ትመጣለህ፣ አንተ እንደዚህ ትመጣለህ። ደጉ ኢየሱስ እንደዚህ ይመጣል። ከዛ ይሄ የኔ ልጅ ነው አስተምረው፣ ምርኮቹን ሁሉ ሰብስበት ስጠው ብሎ እሱ ለአንተ ይነግራል። አንተ ደግሞ ለእኔ እንዴት ትለኛል? ነግሬህ ነበረ። የማይከፈል ዋጋ የከፈልከው ራስህ አሁንም ሙሉ ሰዓት ልብህንና መንፈስን ስጥ። ያንተ ነገር አይበላም ማንም ከልጅነትህ ይጀምራል። ከልጅነትህ እዛ ፊንላንድ ቸርች ያለው አንድ መጽሐፍ ቅዱስ ነበረኝ። እሷም መጽሐፍ ቅዱስ አንስጠት ሰጠኛ። እንዲህ እኮ የልጅነቴ ድሮ ሰንዴ ስኩል ውስጥ ስማሪ ነበረኝ ነው ስል፣ ይኸውልህ ያንተ ነገር ከዚህ ይጀምራል። አይበላም በቃ መንገድህን ቀጥላል። ክብር ለጌታ እና በጣም ጌታ ይባረክ። በጣም ወዳለው በጣም ደስ ይለኛል፣ ሳቅህ ደስ ይለኛል። የምር ነው። አዎ ያው እግዚአብሔር ይመሰክራል። ስትስቅ የሆነ ነገር ይበራልኛል ለኔ ነው። ክብር ለጌታ አላቅም። ለሌላው ሰው የሆነ ነገር ትናገር ትናገርና፣ በጣም የሚማርክ ፈገግታ አለህ እና ቲቪ ውስጥ ሁሉ ሳይ ነፍሴ ደስ ይላታል። እዚህ የመምጣቴ ትልቁ ነገር ጂፒኤስ እመጣለሁ እያልኩ ነበርና እሱንና እሱን እየነገርኳቸው ነበር ትናንት። እኔ በጣም ወደዋለሁ፣ ማየት ደስ ያሰኛል። እንኳን ጌታ ረዳ፣ እንኳን በህይወት ኖወርግ። አሁንም ለብዙዎች በረከቱ አሜን። እግዚአብሔር እንደተናገረ ከዚህ ሳትወጣ ምርኮች ሁሉ ይመለሱ። አሜን። ይሁን አለ ሆነ።